በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳ ሙታን በአቢይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች በሉል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምንዋላችሁ እንደምንቆያችሁ። አሜን። ቸርነት የባህሪ ገንዘብ የሆነ አምላካችን እግዚአብሔር እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና ከፍቶ ለዚህ እለትና ለዚህ ሰዓት ያደረሰን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤው በዓል በሰላም አደረሰን አደረሳችሁ። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ መነሻ አድርገን የምንማርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ ሀያ ቁጥር 19 ላይ የሚገኘውን አምላካዊ ኃይለ ቃል መነሻ አድርገን የምንማር ይሆናል። የትምህርታችን መነሻ ኃይለ ቃል የሚሆነው ሰላም ለኩልክሙ፣ ሰላም ለእናንተ ይሁን የሚል ይሆናል። ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ተመዝግቦ እናገኘዋለን። እንግዲህ ይህንን ቃል መነሻ አድርገን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለሰው ልጆች ዘላለማዊ ሕይወትን ዘላለማዊ ክብርን እንደሰጠ በተለይም ደግሞ ለአምስት ሺህ አምስት መቶ ዘመን በጨለማ ለነበሩ ነፍሳት ብርሃንን በኃጢአት ውስጥ ለነበሩ ደግሞ ጽድቅን እንደሰጠ ቅድስት ቤተ ክርስቲያናችን ታስተምረናለች። በትንሣኤው ካገኘናቸው ትልልቅ በረከቶች ውስጥ አንዱ ፍጹም የሆነው የእግዚአብሔር ሰላም ነው። ስለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ተሰቅሎ ሳለ የመጀመሪያ አገልግሎት ስራውን የፈጸመው በሲሆን ላሉ ነፍሳት ይህንን ታላቅ የሆነውን የምስራች አሰምቷቸዋል። ሞትን ድል አድርጎም ከተነሳ በኋላ ለቅዱሳን ደቀ መዛሙርቱ ለቅዱሳን ሐዋርያቱ በጠቅላላው ለመቶ ሀያው ቤተሰብ በተዘጋው ቤት እየተገኘ ሰላም ለእናንተ ይሁን እያለ ሲያጽናናቸው እንደነበረ ዛሬም አምላካችን እግዚአብሔር ፍጹም ሰላሙን እንዲሰጠን በዚህ ቅዱስ ቃል የምንማር ይሆናል። አምላከ ቅዱሳን እግዚአብሔር ለቀደሙ አባቶቻችን ነቢያት፣ ሐዋርያት፣ ሊቃውንት ምስጢሩንና ጥበቡን የገለጠ ለእኛም ምስጢሩንና ጥበቡን እንዲገልጥልን ማስተዋሉንም እንዲያድለን ቅዱስ ፈቃድ ይሆንልን። እንግዲህ ስለ ሰላም በመጽሐፍ ቅዱስ ላይ ብዙ ቦታ በተደጋጋሚ ተጽፎ እናገኛለን። ይህ የትንሣኤው ዘመን በራሱ የሰላም ዘመን፣ የሰው ልጆች ፍጹም የሆነውን ሰላም ያገኙበት፣ ፍጹም የሆነውን እግዚአብሔርን ቸርነት ያገኙበት ነው። ስለዚህም ቅዱስ ቤተ ክርስቲያናችን ከትንሣኤው ጀምራ ያለውን ሐምሳውን ቀን ሙሉ ስለ ሰላም፣ ስለ ትንሣኤው፣ ስለ መነሳቱ ነፍሳት ከጨለማ ወደ ብርሃን እንደመጡ ቅድስት ቤተ ክርስቲያን ታስተምረናለች። በዚህ ትንሣኤውን ጀምረን የምናስበው ሀምሳው ቀን የመንግሥተ ሰማያትን ሕይወት የምናስብበት መራብ መጠማት የሌለበት አዳምና ልጆቹ ወደ ቀደመ ክብራቸው እንደተመለሱ ዘላለም ሕይወትን እንዳገኙ የምናስብበት ሕይወት ነው። ስለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱ ለቅዱሳን ሐዋርያቱ ይህንን ቃል ተናግሯቸዋል። ሰላም ለእናንተ ይሁን አላቸው ይላል። እንግዲህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤውን ስናስብ፣ ትንሣኤው እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ቀድሞ በነቢያቱ ትንቢት የተነገረ ነቢያቱ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤውን በብዙ ትንቢት በብዙ ጾም፣ ጸሎት ትንሣኤውን እንደተናገሩ እንደሰበኩ፣ በነቢያቱ የተነገረ በአዲስ ኪዳን ደግሞ ራሱ ባለቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃሉ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ስለዚህም ይህንን ትንሣኤ ዓለም ለማየት አምስት ሺ አምስት መቶ ዘመን እንደፈጀበት መጽሐፍ ቅዱስ ያስተምረናል። አባታችን አዳም ከእግዚአብሔር በራቀ ጊዜ አትስራ የተባለውን ሰርቶ አታድርግ የተባለውን ባደረገ ጊዜ ትልቁ ያጣው ጸጋ ምንድን ነው ካልን ፍጹም የሆነውን ሰላም ነው። ሰው ከእግዚአብሔር ሲርቅ፣ ከመልካም ስራዎች ሲርቅ፣ ከጾም ከጸሎት ሲርቅ፣ ከመልካም ነገር ሲርቅ እግዚአብሔርን ያጣል። እግዚአብሔርን ያጣ ሰው ደግሞ ሰላም የለውም ማለት ነው። ለዚህም ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያ በመከራ ሰዓት በዚያ በፈተና ጊዜ ብዙዎች በአጠገቡ ባልተገኙበት ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአስራ አንድ ሰዓት በአካለ ስጋ ወደ መቃብር በአካለ ነፍስ ደግሞ ወደ ሲኦል ወርዶ በሲኦል ለነበሩ ነፍሳት ያሰማቸው ቃል ይህ ነው፣ ሰላም ለእናንተ ይሁን አላቸው ይላል። እንግዲህ ይህንን ፍጹም የሆነውን ሰላም ዓለም ለማግኘት ረጅም ጊዜ ፈጅቶበታል። አባታችን አዳም በሲኦል ውስጥ ሆኖ በሲኦል ለነበሩ ነፍሳት ያ የመዳኛ ዘመን ያ የክብር ዘመን ያ ወደ ቀደመ ክብራችን የምንገባበት ዘመን እየደረሰ ነውና ለጸሎት ተነሱ እያለ ሲነግራቸውና ሲያስተምራቸው እንደነበረ ቤተ ክርስቲያን ታስተምረናለች። አባታችን አዳም በሲኦል ለነበሩ ነፍሳት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያ ቀድሞ የተናገረውን ከ5500 ዘመን ወይም አምስት ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ አምላካችን እግዚአብሔር ለአዳም ቃል ገብቶለት ነበርና ያ ዘመን እንደደረሰ በሲኦል ያሉ ነፍሳት ምንም እንኳን ጽድቅ ሲሰሩ የነበረ ጽድቃቸው መርገም የሆነባቸው ከጥንት ጀምረው የነበሩት ነቢያት ሳይቀሩ በሲኦል ነበሩና በሲኦል ለነበሩ ነፍሳት አዳም ለጸሎት ተነሱ፣ ተንስኡ ለጸሎት እያለ ይሰብካቸውና ያስተምራቸው ይነግራቸው ነበረ ይላል። እንግዲህ ቅድስት ቤተ ክርስቲያናችን ይህንን ቅዱስ የሆነውን ቃል በቅዳሴው ሰዓት ደጋግማ ታስተምረናለች፣ ትነግረናለች። እንግዲህ ቅዳሴውን ስናስቀድስ በቅዳሴው ላይ ከ14 ጊዜ በላይ ዲያቆኑ ተንሶ ለጸሎት ተነሱ እያለ በዜማም እንዲሁ ደግሞ በንባብም ይነግረናል። ካህኑ ደግሞ ሰላም ለእናንተ ይሁን ይህ ዓለም ለአምስት ሺህ አምስት መቶ ዘመን ያልሰማውን ሰላም ካህኑ አምላካችን መድኃኒታችን ኢየሱስ ክርስቶስ በካህኑ ላይ አድሮ ሰላም ለእናንተ ይሁን የሚለውን ቃል ያሰማናል። ስለዚህም ዓለም ይህንን ሰላም አጥቶ ዓለም ተቀበዝባዥ ሆኖ ከእግዚአብሔር ርቆ በነበረበት ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ፍጹም የሆነውን ሰላም ለሰው ልጅ ሰጠ ይላል። እንግዲህ ሰላም ለሰው ልጅ አስፈላጊ ነገር ነው። እግዚአብሔር ቤተሰቦች ብዙ የምናደርጋቸው ነገሮች በአጠቃላይ በሕይወታችን ውስጥ የምንሰራቸው ሁሉም ስራዎች የሰው ልጅ ሰላም ከሌለ ምንም ሊያደርግ አይችልም። ነግዶ ለማትረፍ ዘርቶ ለመቃም ወጥቶ ለመግባት በእያንዳንዱ ስራችን ውስጥ የሰው ልጅ ሰላም ካላገኘ ሰላም ከሌለው የስራውን ዋጋ ሊያገኝ አይችልም፣ ተረጋግቶም ሊሰራ አይችልም። ዛሬ የምንሰማው እግዚአብሔር ድምፅ ተረጋግተን የምንሰማው በዙሪያችን ወይ አጠገባችን ሰላም ስለሆነ ነው። ትንሽ ጎሽታ ቢኖር፣ ትንሽ ነገር ቢኖር፣ ይሄ የምንሰማውን ድምፅ ተረጋግተን የእግዚአብሔርን ቃል ልንሰማው አንችልም። ስለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ፍጹም ሰላም ነው የሰጠን። አዳም ከእግዚአብሔር በተለየ ጊዜ ያጣው ይህንን ሰላም ነው። ዛሬም ሰው ከጾም ሲርቅ፣ ከጸሎት ሲርቅ፣ ከመልካም ስራ ሲርቅ ይህንን ፍጹም የሆነውን የእግዚአብሔርን ሰላም ያጣል። ለዚህም ነው ዛሬ በዓለም ላይ የምንሰማቸው ጦርነቶች፣ በዓለም ላይ የምንሰማቸው ጩኸቶች፣ በዓለም ላይ የምንሰማቸው እነዚህ ሁሉ መከራዎች የሰው ልጅ ከእግዚአብሔር ስለተለየ ከመልካም ስራ ስለተለየ እንዲህ ያለውን ሁካታ፣ እንዲህ ያለውን ሰላም ማጣት እናያለን። ብዙዎች ለምንድን ነው የፈለጉትን ነገር ሲያገኙ ሮጠው ሮጠው የፈለጉት ቦታ ላይ ሲደርሱ ደስታ ያጡት? ለምንድን ነው ብዙዎች ብዙ እውቅና አግኝተው በዓለም ዘንድ አንቱ ተብለው ትልቅ ክብርን አግኝተው ነገር ግን ደግሞ ያንን ክብር ሲያገኙ በሰዎች ሲታጀቡ ለምንድን ነው ብቸኝነት የሚሰማቸው? ለምንድነው ሰዎች በትምህርት ህይወታቸው ውስጥ ተምረው ተመርቀው የሚፈልጉት ደረጃ ይደርሳሉ፣ ነገር ግን ለምንድን ነው ደስተኛ መሆን ያልቻሉት? ትዳር የሌላቸው ትዳር ይዘው፣ ነገር ግን በትዳራቸው ደስተኛ ሆነው መኖር ያልቻሉት ለምንድን ነው? ብዙዎቻችን ይህን ጥያቄ እንጠይቃለን። የእግዚአብሔር ቤተሰቦች እኛ እንጠይቃለን፣ እግዚአብሔር ይመልሳል። ለምንድን ነው የሰው ልጅ እርካታን ማግኘት ያልቻለው ካልን እርካታ የሚገኘው ፍጹም የሆነውን ሰላም የሚገኘው ከእግዚአብሔር ስለሆነ ከእግዚአብሔር ርቀን የምናገኘው ደስታ ስለሌለ ከእግዚአብሔር ርቀን የምናገኘው ረፍት ስለሌለ ወደ እግዚአብሔር ልንቀር ያስፈልገናል። በጠቅላላ ሰላም ማለት ምን ማለት ነው የሚለውን፣ ሰላም ማለት ጸጥታ፣ ረፍት፣ እርጋታ፣ እርካታ፣ የእርስ በርስ ስምምነት ነው የሚል ትርጉምን ይይዛል። እንግዲህ ሰላም ማለት ጸጥታ ከሆነ ሰላም ማለት ረፍት ከሆነ ሰላም ማለት የእርስ በርስ ስምምነት ከሆነ ይህ ሰላም የሚገኘው ደግሞ ከእግዚአብሔር ከሆነ ሰው ከእግዚአብሔር ርቆ ደግሞ ፍጹም የሆነውን ሰላም ሊያገኝ አይችልም ማለት ነው። ለዚህም ነው በእያንዳንድ ሕይወታችን ውስጥ እርስ በርስ መስማማት ያልቻል ነው። በእያንዳንዱ ሕይወታችን ውስጥ በአንድነት ሆነን አንድ ቃል እየተናገርን በአንድ ነገር ላይ እየሰራን መግባባት ያልቻል ነው ፍጹም የሆነውን ሰላም ከኛ ስለራቀ ነው ማለት ነው። ስለዚህም ነው ይሄ ያጣነውን ሰላም ሊሰጠን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ ይላል። ስለሆነም ነፍሴን ለበጎች እሰጣለሁ ባለው ቅዱስ ቃሉ መሰረት ነፍሱን ለበጎቹ ሰጥቶ በዕፀ መስቀል ላይ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ፍጹም የሆነውን ሰላሙን ሰጥቶናል ማለት ነው። ስለዚህም ፍጹም የሆነውን ሰላም ለማግኘት ወደ እግዚአብሔር መቅረብ፣ በጸሎት መጽናት፣ እስከ መጨረሻው ጸንቶ መኖር ያስፈልገናል። ምናልባት በህይወታችን ውስጥ ያዘለቀቅ የምናደርጋቸው ነገሮች ይኖራሉ። የእግዚአብሔር ቤተሰቦች እነዚህ ምንድናቸው ካልን ዛሬ እንጸለያለን፣ መልሰን ተስፋ እንቆርጣለን፣ እንለምናለን። እግዚአብሔር ለልመናችን መልስ እስከሚሰጠን ድረስ በጸለይነው ጸሎት በለመንነው ልመና ጸንቶ ከመኖር ይልቅ እግዚአብሔር በዘገየ ቁጥር፣ ወይ እግዚአብሔር ትዕግስትን ሊያስተምረን ዝም ባለ ቁጥር እግዚአብሔር የለም ወይም ደግሞ እግዚአብሔር ረስቶኛል ብለን በህይወታችን ተስፋ የምንቆርጥ ብዙዎች አለን። ስለዚህ እግዚአብሔር በሕይወታችን መልካሙን ነገር እንዲሰጠን መልካሙን ነገር እንዲያደርግልን እስከ መጨረሻው ጸንተን ልንጠብቀው ይገባል። ይሄ የትንሣኤው ባሕል የሚያስተምረን አንዱ ትዕግሥት ነው። ነቢያት ዕድሜ ዘመን እስከሚገታቸው ድረስ ጾሙ፣ ጸለዩ፣ ወደ እግዚአብሔር ጮኹ፣ ወደ እግዚአብሔር አለቀሱ፣ ለመኑ ያን እግዚአብሔር መጥቶ የሚያድንበትን ቀን ባያዩም በእምነት መነጽሮ ነው ያንን ቀን እያሰቡ ሁሉም አንቀላፉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያ ዕለት በደረሰ ጊዜ፣ ያ ሰዓት በደረሰ ጊዜ ደግሞ ሰዓቱና ዕለቱ ሲደርስ መቷዳ ናቸው ይለናል። ስለዚህም ነው በዚህ በቅዳሴው ላይ ክርስቶስ ተንሰአ ሙታን ሞተ ወኬዶ ለሞት ብላ ቅድስት ቤተክርስቲያን በቅዳሴው መሀል የምታሰማን ድምፅ አለ። ክርስቶስ ከሙታን ተለይቶ ተነሳ ሞቶ ሞትን አጠፋው። በመቃብር ላሉም የዘላለም እረፍት የሚሆን ሕይወትን ሰጣቸው ይላል። አስተውሉ፣ ሞቶ ሞትን አጠፋው ይላል። እንግዲህ ነቢያት ሞተዋል፣ ነገር ግን ሞትን ሊያጠፉ አልቻሉም። ብዙዎች ሰማዕት ሆነዋል፣ ነገር ግን ሞትን ሊያጠፉት አልቻሉም። እውነተኛው አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ወደዚህ ዓለም መጥቶ ያ ሲፈራ የነበረውን ያ የብዙዎችን ጽድቅ መርገም አድርጎባቸው የነበረውን ሞቶ በሞቶ ግን ሞታችንን ሞቶ ህይወትን ሰጠን ይላል። ስለዚህም ነው በሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልዕክቱ ምዕራፍ 15 ቁጥር 53 ላይ እንዲህ ይላል፤ የሚጠፋው የማይጠፋውን የሚሞተው የማይሞተውን ሊለብስ ይገባዋልና፤ የሚጠፋው የማይጠፋውን የሚሞተውም የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ይላል። አስተውል እግዚአብሔር ቤተሰቦች አሁን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄ ሞት የምለን የምንጠራውን የብዙዎችን ጽድቃቸውን መርገም ያደረገባቸውን ሞትን በድል ተዋጠ። ሞት ሆይ ድል መንሳተ የታለ? ሞት ሆይ መንደፊያስ የታለ? የሞት መንደፊያው ኃጢአት ነው ይላል አስተውሉ። ስለዚህም ነው ሰው ኃጢአት ሲሰራ፣ ከእግዚአብሔር ሲለይ፣ የእግዚአብሔርን ድምፅ መስማት ሲያቆም እግዚአብሔር በአንድም በሌላም ያስተምራልና እግዚአብሔር ሲያስተምረን እግዚአብሔር ሲናገረን እግዚአብሔር ተመለሱ ሲለን ከመመለስ ይልቅ በኃጢአት ላይ ኃጢአት፣ በበደል ላይ በደል ስንሰራ ወደ ኃጢአት እንገባለን ማለት ነው። ያ ኃጢአት ደግሞ ሞትን ይዞ ይመጣል። ስለዚህም ነው የታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ ሞትን አጥፍቶልናል። አሁን እኛ በሕይወታችን ውስጥ የምንሞተው ሞት ድል የተደረገ ሞት ነው። እግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ ድል ያደረገው ሞት ነው። ስለዚህም ነው ለሰው ልጅ ሞቱ እረፍቱ ነው ብላ ቅድስት ቤተክርስቲያን የምታስተምረን፣ ቅድስት ቤተክርስቲያን የምትነግረን ሞታችን ህይወት ነው፣ ወይም ደግሞ ወደ እግዚአብሔር የምንቀርብበት መሸጋገሪያ ድልድይ ነው። ብዙዎቻችን የታመምን እንኖራለን። ምናልባት ይሄ መልእክት የሚደርሰን ይሄንን እግዚአብሔርን ድምፅ የምንሰማ በየህክምና ቦታ ያለን፣ በየቤቱ ያለን፣ በየጸበሉ ያለን፣ በልዩ ልዩ ችግር ውስጥ ያለን ሰዎች እንኖራለን። የታመምን ሰዎች ልሞት ይሆን እንዴት ሆኖ ሆን ብለን የምንጨነቅ ብዙዎች አለን። እግዚአብሔር ቤተሰቦች፣ መፍራት ያለብን መጨነቅ ያለብን ከሞት በኋላ ያለውን ሌላኛውን ሞት ነው። አሁን የምንሞተው ሞት በተለይ ለኛ ለክርስቲያኖች፣ ከእግዚአብሔር ጋር ለምንኖር፣ እግዚአብሔርን ልጅነት ላገኘን፣ ቅዱስ ስጋውን ለበላን፣ ክቡር ደሙን ለጠጣን፣ በእግዚአብሔር መንፈስ ለምንመላለሰው ይሄ አሁን ያለንበት ወይም ደግሞ የምንሞታለን ብለን የምናስበው ሞት ወደ እግዚአብሔር መቅረቢያ መሸጋገሪያ ነው። ስለዚህም ሞታችን ሊያስደስተን ይገባል። ምክንያቱም ደስታን ለምን አገኘን ካልን ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በተዘጋው ቤት ለቅዱሳን ሐዋርያቱ ሲገለጥላቸውና ሲገኝ ሰላም ለእናንተ ይሁን የሚለውን ድምፅ ሲሰሙ ሲያሰማቸው ጌታን ባዩት ጊዜ ደስ አላቸው ይላል። ስለዚህ ለክርስቲያን ሞቱ ህይወቱ ነው ማለት ነው። ስለዚህ ልንፈራ የሚገባው ወይም ልንጨነቅ የሚገባው ከሞት በኋላ ያለውን ሌላኛውን ሞት ነው። ያ ሞት እንዳይመጣ ምን እናድርግ እኛ እንጠይቃለን። እግዚአብሔር ይመለሳል። ዘላለማዊ ሞትን እንዳንሞት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም እንድንወለድ ያስተምረናል። ሰው ዳግም እንዴት ይወለዳል ካልን በንስሐ የሰው ልጅ ዳግም ይወለዳል። ንስሐ ሲገባ፣ ኃጢአት በደሉን ሲናዘዝ የሰራውን ከእግዚአብሔር ተለይቶ እግዚአብሔር ያሳዘነውን ኃጢአቱን ሲያስብ እግዚአብሔር የኃጢአት ስርየትን ይሰጠዋል ማለት ነው። ስለዚህ አሁን የትንሳኤውን በዓል ሁላችንም እያከበርን የእግዚአብሔር ቤተሰቦች ይሄ ዘመን ደስ የሚል ነው። ጾመናል፣ ጸልየናል። ነገር ግን ጾማችን ጸሎታችን እውነት ከእግዚአብሔር ጋር ያገናኘን ነበረ ወይ? እውነት የኃጢአት ስርየት አግኝተንበት አልፈናለ ወይ? እውነት ጽድቅን አግኝተንበት አለ ወይ? እውነት ትንሳኤ ሆኖናለ ወይ? እውነት እኛ በትንሣኤው ተነስተናለ ወይ? ራሳችን ልንፈትሽ ያስፈልጋል። ብዙ ጊዜ ይሄ ተለምዳዊ አሰራር እንዳይሆንብን ሁላችንም ልንጠነቀቅ ያስፈልጋል። እንጾማለን፣ እንጸልያለን፣ ወደ ቤተ እግዚአብሔር እንመጣለን፣ እናስቀድሳለን፣ መልካም ስራ እንሰራለን። ነገር ግን ይሄ መልካም ስራችን እግዚአብሔር በሚወደው እግዚአብሔር በሚፈቅደው መንገድ ነው ወይ የምንሄደው ብለን ራሳችን ልንፈትሽ ይገባል። አምላካችን እግዚአብሔር ወዶና ፈቅዶ የባለፈውን ዓመት የ2016ን የተነሳዩን በዓል አክብረናል። ዛሬም እያከበርን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በወደደና በፈቀደ መጠን ሌሎች በዓላትንም እንደዚሁ ሌሎች የትንሣኤ ዘመናትን በየዓመቱ እናስባለን። ነገር ግን እኛ ትንሣኤውን ስናስብና ስናከብር እውነት ትንሣኤ ሆኖልናል ወይ? በሕይወታችን ትንሣኤ አድርገናል ወይ? እግዚአብሔር የሚወደውን ስራ ነው ወይ የምንሥራው የሚለውን ልንጠይቅና ልንፈትሽ ይገባል። ለዚህም ነው አውሪያው ቅዱስ ጳውሎስ በአንደኛ ቆርንቶስ ምዕራፍ 15 ቁጥር 31 ላይ እንዲህ ብሎ ያስተምረናል። ወንድሞች ሆይ እኔ በየቀኑ ሞታለሁ። በኤፌሶን ከአራዊት ጋር የታገልኩት ለሰው አስተያየት ብቻ ከሆነ ትርፌ ምንድን ነው? ሙታን የማይነሱ ከሆነ ነገ ስለምንሞት እንብላ እንጠጣ፣ እንደማለት መሆናችን አይደለም ወይ ብሎ ያስተምረናል ማለት ነው። እንግዲህ ክርስትና ሕይወት ዛሬ የምንኖርበት ወይም ደግሞ ዛሬ በላን ጠጣን፣ በዓሉን አከበርን ትንሳኤው አለፈ፣ ከዚህ በኋላ ደግሞ የሚመጣውን በዓል እናከብራለን እያለን የምንኖርበት ሳይሆን በእያንዳንዱ በዓላችን እግዚአብሔር የሚወደው ምን ስራ ሰርተናል? ከእግዚአብሔር ጋር አገናኝቶናል ወይ? ጾማችን፣ ጸሎታችን፣ እያንዳንዱ መልካም ስራችን ከእግዚአብሔር ጋር አገናኝቶኛል ወይ? እውነት በመንፈሳዊ በረከት አግኝቻለው ወይ? እውነት በመንፈሳዊ ሕይወት አድግ ያለው ወይ? ብለን የምንፈትሽበት ህይወት ሊሆን ያስፈልጋል። ስለዚህ በመጽሐፍም እንደተጻፈ ያለፈው ዘመን ይበቃችኋል ተብሏል። የአሕዛብን ፈቃድ ያደረጋችሁበት ያለፈው ዘመን ይበቃችኋል፣ ያም በመብላት በመጠጣት በመስከር በዝሙት በልዩ ልዩ እግዚአብሔር በማይወዳቸው ስራዎች ያደረጋችሁት ያ ዘመን ይበቃችኋል ብሏል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እለት እለት አዲስ ሰዎች እንድንሆን ይፈልጋል። አዲስ ሰው እንዴት ነው የምንሆነው ስንል ሰው ዛሬ ከሚኖርበት ህይወት አዲስ ህይወት ወይም ደግሞ አዲስ ማንነትን እንዴት ይላበሳል ካልን እለት ዕለት ወደ እግዚአብሔር በቀረብን ቁጥር አዲስ ማንነትን ይዘን ነው የምንመጣው። እግዚአብሔር አምላካችን በኃጢአት ስንቆሽሽ፣ በበደል ስንቆሽሽ፣ በማይገባ ቦታ ስንገኝ፣ ከዚህ የኃጢአት መንገድ፣ ከዚህ የጨለማ መንገድ እንድንወጣ አምላካችን እግዚአብሔር በአንድም በሌላም በልዩ ልዩ ምክንያት ያስተምረናል። በምን ያስተምረናል ካልን እግዚአብሔር በተፈጥሮ ላይ አድሮ እግዚአብሔር ያስተምረናል። በምን ያስተምረናል? እግዚአብሔር ካለ በሙታን ላይ አድሮ እግዚአብሔር ያስተምረናል። ትናንትና ከጎናችን የነበሩ ትናንት ከኛ ጋር ያወሩ የነበሩ ትናንት ከኛ ጋር በማህበር ተሳስረው የነበሩ ዛሬ ከጎናችን የሌሉ ብዙ ሰዎች አሉ። ብዙዎች ባልጠበቁትና ባላሰቡት ሰዓት የተጠሩ ብዙዎች አሉ። የእግዚአብሔር ቤተሰቦች ነገ ኖረን፣ ነገ ይህንን አድርገን፣ በዓሉን አክብረን ከዚያም እንዲያደርገን ብለው ብዙ እቅድ የያዙ ነገር ግን ደግሞ እረፍት ገጥቷቸው ደግሞ ለዘላለሙ ተመልሰው ላይመጡ ሄደዋል። የእኛ ሕይወት ምንድን ነው ብለን ልንጠይቅ ያስፈልጋል። የእግዚአብሔር ቤተሰቦች እኛም ባልጠበቅነው ባላሰብነው ሰዓት ልንጠራ እንችላለን። ስለዚህም ነው ጊዜውና ሰዓቱን ስለማናውቅ እለት ዕለት ተዘጋጅተን ንስሐ ገብተን ንጹዎች ሆነን ልንዘጋጅ ያስፈልጋል። ይሄንን ነው ቅድስት ቤተክርስቲያናችን የምታስተምረን። ስለዚህ ትምህርታችንን ጠቅለል ስናደርገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላም ለእናንተ ይሁን ይላል። አሁን የሰላም መገኛው የት ነው? የሰው ልጅ ሰላምን ሊያገኝ የሚችለው የት ነው ብለን እንጠይቅ። እንግዲህ ሰላም ሊገኝ የሚችለው የእግዚአብሔር ቤተሰቦች በመጠጥ አይደለም። ሰላም ሊገኝ የሚችለው እግዚአብሔር ቤተሰቦች ባለን ገንዘብ አይደለም። ሰላም ሊገኝ የሚችለው ባለን እውቀት አይደለም። ሰላም ሊገኝ የሚችለው ባለን ምድራዊ ነገር ሰላም ሊገኝ አይችልም። በእነዚህ ነገሮች ሰላም እናገኛለን ብለን ካሰብን፣ ብዙዎች ብዙ ነገር ነበራቸው፣ ነገር ግን ፍጹም ሰላምን አላገኙም። ዛሬ በኢኮኖሚ በልጽገዋል፣ ትልቅ ደረጃ ደርሰዋል፣ ብዙ ነገር አላቸው የተባሉ አለማት ዛሬ በጦርነት ሲጣሉ እናያለን። ስለዚህ ሰላም የሚገኘው እውነተኛ የሰላም ባለቤት ከሆነው ከእግዚአብሔር ነው። ለዚህም ነው ሐዋርያ ቅዱስ ጳውሎስ ለሮሚ ክርስቲያኖች በጻፈው መልእክቱ ምዕራፍ 15 ቁጥር 33 ላይ እውነተኛው ሰላም ከእግዚአብሔር ይገኛል እርሱም የሰላም አምላክ ነውና፣ ይላል። አስተውሉ እንግዲህ እውነተኛው ሰላም የሚገኘው ከእግዚአብሔር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በመዋዕለ ሥጋዌ በዚህ ዓለም በነበረበት ጊዜ ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ፣ እኔ የምሰጣችሁ ሰላም ግን ዓለም እንደሚሰጣችሁ ሰላም አይደለም፣ ይላል። እንግዲህ ዓለም የሚሰጠን ሰላም ምንድን ነው ካልን ዓለም የሚሰጠን ሰላም የእግዚአብሔር ቤተሰቦች ጊዜያዊ ሰላም ነው። ሰዎች ሲጨነቁ ተስፋ ሲቆርጡ፣ ወይ የሚያደርጉትን ነገር ሲያጡ መጠጥ ይጠጣሉ፣ በመጠጥ ደስታን ያገኛሉ። ነገር ግን ስካሩ ካለፈ በኋላ ከተረጋጉ በኋላ ግን መልሰው ራሳቸውን ይወቅሳሉ። ዓለም የሚሰጠን ሰላም እንዲህ ነው፣ ጊዜያዊ ሰላም ነው። ብዙዎች በዚህ ዓለም ገንዘብ፣ በዚህ ዓለም ጤናቸው፣ ወይ በዚህ ዓለም ባላቸው ነገር ተመክተው ሰላም ያገኙ እረፍት ያገኙ እርካታን ያገኙ የሚመስላቸው ብዙዎች አሉ። ነገር ግን ደግሞ ስጤናም በልዩ ልዩ ምክንያት ሊጠፋ ይችላል፣ ሀብትም በልዩ ልዩ ምክንያት ሊጠፋ ይችላል። ስለዚህ ይሄ ዓለም የሚሰጠን ሰላም ይሄ ዓለም የሚሰጠን ነገር ጊዜያዊ ነው። እግዚአብሔር ቤተሰቦች እውነተኛው ሰላም የሚገኘው ከእግዚአብሔር ነው። ስለዚህም ሰላም የሚገኘው ቤት ነው ካልን ሰላም የሚገኘው ክርስቶስ ትንሣኤውን በገለጠባት በክቡር ደግሞ በዋጃት በመሰረታት በቤተ ክርስቲያን ሰላም ይገኛል። የእግዚአብሔር ቤተሰቦች በቤተ እግዚአብሔር መተን የምንጸልየውን ጸሎት የምንለምነውን ልመና የምንጮኸውን ጩኸት እግዚአብሔር ይሰማል። ስለዚህም ነው ሰላም ስናጣ እረፍት ስናጣ ብዙ ጊዜ ስንጨነቅ በብዙ ነገር ውስጥ ስንሆን ወደ ቤተ እግዚአብሔር መተን እግዚአብሔርን ስንለምን ቁጭ ብለን ቤተ ክርስቲያንን በራሷ ስናያት ብዙ የሚያስተምረን ነገር አለ። ስለዚህም ነው ከእግዚአብሔር ቤት የራቅን ከቤተ እግዚአብሔር ከቤተ ክርስቲያን የራቅን ወደ ቤተ እግዚአብሔር ልንቀርብ ያስፈልጋል። የእግዚአብሔር ቤተሰቦች ለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል በሁለተኛ ዜና መዋዕል ምዕራፍ ሰባት ቁጥር 15 ላይ በዚህ ስፍራ ለሚጸለየው ጸሎት ዓይኖቼ ይገለጣሉ ጆሮቼም ያደምጣሉ። አሁንም ስሜ በዚያ ይኖር ዘንድ ይህንን ቤት መርጫ አለው ይላል። ይሄ ቤት የተመረጠው ማን ነው ካለን ይቺ ቤተክርስቲያናችን ነች። እንግዲህ በደስታም በሐዘንም ከኛ ጋር የሆነች በሁሉም ነገር ከኛ ጋር የሆነች እቺ ቤተ ክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመረጣት ነች። ስለዚህም በዚህ ቦታ መጥተን የምንጸልየውን ጸሎት እግዚአብሔር ይሰማል፣ የምናለቅ ሰውን እንባ እግዚአብሔር ያብሳል፣ ተስፋ የቆረጥን ተስፋችን ይለመልማልና፣ የሰላም መገኛው ከየት ነው ካልን አንዱ ቤተ ክርስቲያን ነች። ሌላው የሰላም መገኛው ከየት ነው ካልን ውስጣችን ነው። ዛሬ ብዙ ነገር እያለን የሌለን የሚመስለን ብቸኝነት የተሰማን የሚመስለን በብዙም በትንሹም ተስፋ የምንቆርጠው ለምንድን ነው ካልን ውስጣችን ባዶ ስለሆነ ነው። ለምን ውስጣችን ባዶ ሆነ ካልን ሰው ከእግዚአብሔር ከተለየ ባዶ ይሆናል። ብዙ ነገር ቢኖረው እንኳን ምንም የሌለው ያክል እንዲሰማው ያደርጋል። ስለዚህ የሰው ልጅ በኃጢአት ሲቆሽሽ፣ በበደል ሲቆሽሽ አታድርግ የተባለውን አድርጎ አትስራ የተባለውን ሰርቶ በኃጢአቱ ውስጥ ሲኖርና በኃጢአት ሲመላለስ የእግዚአብሔር ቤተሰቦች፣ ፍጹም የሆነውን ሰላም ያጣል። ስለዚህ ፍጹም የሆነው ሰላም እንዲመለስልን ከፈለግን የእግዚአብሔር ቤተሰቦች፣ ኃጢአተኛ መሆናችንን አምነን በደለኛ መሆናችንን አምነን ወደ እግዚአብሔር ልንቀርብ ወደ ካህናት አባቶቻችን ልንቀርብና የኃጢአት ስርየት ልናገኝ ያስፈልጋል ማለት ነው። ስለዚህ ትንሳኤው የሚያስተምረን ትንሳኤው የሚነግረን የእግዚአብሔር ቤተሰቦች፣ መነሳትን ያ መነሳት ደግሞ ከልብ የሆነ እውነተኛ የሆነ መነሳትን ነው የሚያስተምረን። ስለዚህ በትንሣኤው ፍጹም የሆነውን እግዚአብሔር ሰላም አግኝተናል። እግዚአብሔር ሰላም ሰጥቶናል። ዛሬ ዓለም በልዩ ልዩ ነገር ይሸበራል። ዓለም በልዩ ልዩ መንገድ ይሮጣል። ዓለም ከእግዚአብሔር ርቋል፣ ሰላምን አጥቷል። በየቤታችንም ሰላም ያጣን ሰዎች እንኖራለን። በትዳር ውስጥ ሆነንም ሰላም ያጣን እንኖራለን። በስራ ቦታ ላይም ሆነን ሰላም ያጣን ሰዎች እንኖራለን። በልዩ ልዩ መንገድ ሰላም ያጣን ሰዎች እንኖራለን። እንዴት ሰላም እናገኝ ካልን ወደ እግዚአብሔር እንቅራብ። ምናልባት ወደ እግዚአብሔር መቅረብ በመንፈሳዊ ሕይወት መመላለስ ብዙ ፈተና ሊኖረው ይችላል። እርግጥ ነው ጠላት ሰይጣን ወደ እግዚአብሔር በቀረብን ቁጥር ጽድቅ ነውና የምናገኘው ዘላለም ሕይወት ነውና የምናገኘው ያንን እንዳናገኝ ብዙ ፈተናዎችን በሕይወታችን ያመጣል። እንግዲህ ሰው ወደ መንፈሳዊ ሕይወት ሲቀርብ የማይጸልይ ሰው መጸለይ ሲጀምር የማይጾም ሰው መጾም ሲጀምር ቤተ ክርስቲያን የማሄድ ሰው መሄድ ሲጀምር ፈተና ይቀልልናል ብለን ካሰብ ስህተት ነው። የክርስትና ህይወት አልጋ በአልጋ ብለን የምናስቀምጠው ህይወት አይደለም። ፈተና በፈተና የሆነ ህይወት ነው። ያን ፈተና አልፈን የምናገኘው መጨረሻ ላይ ክብር ግን ዘላለማዊ ደስታና ዘላለማዊ ክብር ነው። ለዚህም ነው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምረንና ሲነግረን በዮሐንስ ወንጌል ምዕራፍ 19 ቁጥር ምዕራፍ 16 ቁጥር 19 ላይ እንዲህ ይላል ከጥቂት ጊዜ በኋላ አታዩኝም ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ እናንተ ታለቅሳላችሁ ታዝናላችሁም ዓለም ግን ሐሴት ያደርጋል ይሁን እንጂ ሐዘናችሁ ወደ ደስታ ይለወጣል ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ስንመላለስ ብዙ የምናዝንባቸው ጉዳዮች ይኖራሉ። በልዩ ልዩ መንገድ እንገፋለን። ክርስቲያኖች ስለሆንን እግዚአብሔር ተከታዮች ስለሆንን እግዚአብሔር ልጆች ስለሆንን ይህ ዓለም ለእኛ አልተገባምና፣ አይደለም ለእኛ ለኃጢአተኞቹ ይቅርና፣ ይህንን ዓለም ካለመኖሩ ወደ መኖር ላመጣው ለጌታችን ለአምላካችን መድኃኒታችን ክርስቶስ የተገባች ዓለም አይደለችምና በዚህ ዓለም ውስጥ እናለቅሳለን። በዚህ ዓለም ውስጥ ብዙ ፈተና ይኖርብናል። ነገር ግን በኋላ ላይ ደግሞ ሀዘናችሁ ወደ ደስታ ይቀየራል፣ እንባችሁ ይታበሳል ይላል። ስለዚህ ይሄ የሚሆነው ወደ እግዚአብሔር ስንቀርብ ነውና ፍጹም የሆነውን ሰላም ለማግኘት የትንሣኤውን በረከት ለመካፈል ወደ እግዚአብሔር ልንቀርብ ያስፈልጋል። ለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲረዳን ቅዱስ ፈቃዱ ይሆንልን ሰላም ለእናንተ ይሁን የትምህርታችን መነሻ ኃይለ ቃል ይህ ነበረ። ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃሉን በልቡናችን እንዲያሳደርብን ንስሐ ገብተን ቅዱስ ስጋውን በልተን ክቡር ደሙን ጠጥተን የመንግስት ወራሾች የክብሩ ቀዳሾች እንድንሆን አምላከ ቅዱሳን እግዚአብሔር ሁላችንን የሚርዳን ወስብሐት ለእግዚአብሔር።